ሁላችሁም እዚህ የተገኛችሁ የእኛ አለንታዎች እናቶች፣ አባቶች ሁልጊዜም ከእናንተ ጎን ለመሆን እያስተባበሩ ድጋፍ እያደረጉ በዓልን በአብሮነት በጋራ መንፈስ እናሳልፍ ዘንድ ድጋፋቸው ያልተለየን የግል ባለሀብቶች፣ ሲቪክ ማህበራት እና ተቋማት እንዲሁም የክፍለ ከተማችንና የየወረዳ የአመራር አካላት በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ፣ አደረሰ። የክፍለ ከተማችን አስተዳደር በየደረጃው የሚገኙ አመራር አካላት ሁሉም በጋራ በማስተባበር የግል ሴክተሩን፣ ሲቪክ ማህበራትን ቀና ልብ ያላቸውን ልበቀና የሆኑ ነዋሪዎቻችንን ጭምር አስተባብረው በበጋም በክረምትም የበጎ ፍቃድ እሳቤ ብረተሰባችን ዘንድ ባህል ሆኖ እንዲቀጥል በምናደርገው ስራ ላይ አሻራቸውን እያበረከቱ ሁልጊዜም እጅ አጠር የሆኑ ድጋፍ የሚሹ የሀገር ባለ ውለታዎች አዛውንቶች፣ እንዲሁም በተለያየ ልዩ ልዩ ምክንያቶች ተቸግረው የወገናቸውን ድጋፍ የሚፈልጉ የሚሹ አካላትን ለማገዝ ሁልጊዜም አይቦዝኑም እና በዚህ አጋጣሚ በየጊዜው የምታደርጉት አስተዋጽኦ በሙሉ በክፍለ ከተማ አስተዳደሩ ስም ላቅ ያለ ክብርና ምስጋና ይገባቸዋል። ከልብ እናመሰግናለን። አሁን በያዝነው ነው መጋቢት ወር ጨምሮ አሁን ያለንበት ሚያዝያ፣ እንደውም ባለፉት የዘመን መለወጫን ጀምሮ ልዩ ልዩ በዓላትን ታሳቢ አድርገን በህብረተሰባችን አብሮነትን በሚገልጽ መንገድ በዓልን በአብሮነት በፍቅር በደስታ አብረን እናሳልፍ ዘንድ የበኩላችንን ሚና ስንወጣ ቆይተናል። ይሄንን የምናደርገው ለናንተ አብሮነት፣ በጋራ እሳቤና እሴት አንድ ከፓርቲያችን እሳቤ ሰው ተኮርነት የመነጨ ሁለትም፣ ይኸው የሰው ተኮር እሳቤ የመንግስታችን ዋና ማጠንጠኛ ማዕከል በመሆኑ ከዚህ ደግሞ ለየት ባለ መንገድ የከተማችን አስተዳደር ከክብርት ከንቲባችን ጀምሮ ክብርት ከንቲባችን ሁልጊዜም ቢሆን ከተማችን እንደ ስሟ ጽዱ፣ ውብ አበባ የሆነች ለነዋሪዎቿ የምትመች ሁሉንም ህብረተሰብ ክፍል አካታ ለሁሉም አለኝታ ሆና የምትሄድ ከተማ ለሁላችን ብቻ ሳይሆን የአፍሪካ የብልጽግና ተምሳሌት የሆነች ከተማ ትሆን ዘንድ እንዲህ አይነት ድጋፍ የሚሹ ወገኖቿን አቅፋ ደግፋ የምትሄድ በዓላትም ብቻ ሳይሆን በቋሚነት በቀን አንድ ጊዜ መመገብ የማይችሉ የተስፋ ብርሃን ምገባ ማዕከላት ተቋቁመው በነዚህ የተስፋ ብርሃን ምገባ ማዕከላት ሁሌም ድጋፍ እንዳይገኙ በማድረግ ከዚህ ጎን በጎን እናቶች ለዘመናት ቋጥረው ወደ ትምህርት ቤት የሚልኩት አተው ተቸግሮበት የነበረውን ከ84 ሺህ በላይ ተማሪዎች በቀን ሁለት ጊዜ የሚመገቡበት ስርዓት ፈጥረው በተጨባጭም ሁልጊዜ ለሰው የሚሰራባት ከተማ ለሰዎች የተመቸች ከተማ የማድረግ ህልምን ለማሳካት በሚሰጡን በሳል አመራር ጭምር እኛም የእሳቸውን ፈለግ ተከትለን ጥረት እያደረግን በክፍለ ከተማ በወረዳ ከህዝባችን ጎን ቆመን ለማሳለፍ የበኩላችን ሚና ተወጥተን ቆይተናል በዚህ አጋጣሚም ወደፊትም ማጠናከር የሚቀጥል መሆኑን ላረጋግጥላችሁ ወዳለሁኝ መጪው በዓል የሰላም የፍቅር በዓል ይሁንልን የአብሮነት በዓል ይሁንልን መልካም ጊዜ መልካም ትንሣኤ ፈጣሪ ኢትዮጵያን አብዙ ተባርክ። አመሰግናለሁ። በዛሬው ዕለት እንግዲህ በክፍለ ከተማችን አስተዳደር የትንሳኤን በዓል ምክንያት በማድረግ ከሁሉም ወረዳዎቻችን የክፍለ ከተማን ጨምሮ በአንድ ማዕከል ዛሬ ከ18500 በላይ ነዋሪዎቻችን ዛሬ የማዕድ ማጋራት ፕሮግራም እናከናውናለን። እንግዲህ የዛሬን ሳይጨምር እስካሁን ባሉት ወራቶች የባለፉት ከአዲስ ዓመት ጀምሮ የገናን በዓል እንደዚሁ ከወረዳ ጀምሮ በብሎክ በክፍለ ከተማ ደረጃ እስካሁን ባለው ከ127 ሺ በላይ የተለያዩ የህብረተሰብ ክፍሎች በዝቅተኛ ገቢ ላይ ያሉት ነዋሪዎቻችን የማዕድ ማጋራት ፕሮግራም ስናከናውን የቆየ ነው። ዛሬም የፋሲካን በዓል ምክንያት በማድረግ እንዲሁ በተመሳሳይ መልኩ የማዕድ ማጋራት ፕሮግራም እናከናውናለን። እንግዲህ እስካሁን ባለው እንደ ክፍለ ከተማችን አስተዳደር ከ546 በላይ ቤቶቻችን ቤት በመገንባት ከአዲስ ዓመት ጀምሮ እስካሁን ባለው ወደ 546 ቤቶች ገንብተን ዝቅተኛ ገቢ ላላቸው ነዋሪዎች አስተላልፈናል። በዚህም ከ2500 በላይ ነዋሪዎቻችን ተጠቃሚ እንዲሆኑ አድርገናል። ይህን ስናደርግ በጎ ፈቃደኞችን በማስተባበር ባለሀብቶችን በማስተባበር እንዲሁም የተለያዩ ተቋማቶችን በማስተባበር እየተከናወኑ ፕሮግራሞች ናቸው። ቅድም እንዳነሳሁት ከ127 በላይ ከክረምት ጀምሮ እስካሁን ማዕድ ባጋራንበት በሙሉ የተለያዩ ተቋማቶች፣ መንግስታዊ የሆኑ ድርጅቶች፣ መንግስታዊ ያልሆኑ ተቋማቶች፣ የግል ባለሀብቶች፣ አመራሮች ተቋማቶች፣ በጎ ፈቃደኞች በጋራ ባደረጉት ርብርብ ነው እና እስካሁን ያደረግነው። በዚህ አጋጣሚ ለዚህ በጎ ፈቃድ ተግባር ለፈጸሙ ባለሀብቶችም ግለሰቦችም እና ተቋማት በአስተዳደሩ ስም ምስጋና ለማቅረብ ፈልጋለሁ። እንግዲህ እስካሁን ባለን አጠቃላይ መንግስት ሊያወጣ የነበረው በበጎ ፍቃድ ስራዎች ከአንድ ቢሊዮን አንድ መቶ ሀምሳ አንድ ሚሊዮን ሶስት መቶ ሰማንያ አራት ሺህ በላይ ገንዘብ የሚገመት ሀብት ከክፍለ ከተማ ነዋሪዎቻችን አቅም ካላቸው ሰዎች ሞቢላይዝ በማድረግ ወይም ሀብቱን ከነሱ በመሰብሰብ ዝቅተኛ ገቢ ላላቸው የክፍለ ከተማችን ነዋሪዎች አድረስ ማድረግ ይችላል። ይሄ በቀጣይነት ይቀጥላል። በጣም በጣም እግዚአብሔር ይባርካችሁ፣ እጃችሁ ይባረክ፣ ጤና ይስጣችሁ። መንግስታችን ይኑርልኝ፣ ህዝባችን እግዚአብሔር ይጠብቅልን፣ አገራችን ሰላም ያድርግልን። በጣም ደስታ ነው የተሰማኝ፣ ደስታ ነው የተሰማኝ ሁሉ ተሰምቶኛል። ሁሉ እንጀራችሁ ከፈበል ምንም ነገር አይንካችሁ። ያው የተሰማኝ ነገር በጣም ደስ ይላል። ይህ ነገር ለሁሉም ሰዎች፣ ድጋፍ ለሚያስፈልጋቸው ሰዎች እንደዚህ መደረጉ ደስ ብሎኛል። የሚታወቀው እንግዲህ በጎ ፍቃደኞች ነን። በጎ ፍቃድ ማለት ራስህን እንትን ብለህ ከማንኛውም ነገር ይህን ህዝብ እንደምታየው አቅመ ደካሞች አሉ ብዙ እንትን ያሉ ሰዎች ስለሆኑ እነሱን መደገፍ ነው እና ባለሀብቱም ደግሞ በሚሰጠው በእንደዚህ አይነት ነገር ሁላችንም እኛ በጉልበታችን በበጎነት ሀብቱ ባለሀብት ደግሞ ገንዘቡን እንፈሰስ አድርጎ ይሄው እንደምታየው እነዚህ የመካከለኛ የኑሮ ደረጃ ያላቸውን በእንደዚህ አይነት ነገር ተደጋግፈን እየደገፍን ያለነው ፈቃደኛ ስራ። አመት በዓል በመጣ ቁጥር ክፍለ ከተማ ማዕድ ማጋራትን በበጎ ፍቃድ በቅንነት ማለት ነው። በጉልበታችን እናገለግላለን። ቅልብ ያላቸው ያላቸውን ሲያካፍሉ እኛ ደግሞ በጉልበታችን እየሰራን ለዚህ ለህብረተሰብ የሚጋራውን ማዕድ በማዘጋጀት ዱቄ በመስፈር እና በመስጠት እኛም እናግዛለን ማለት ነው። ክፍለ ከተማውን ያው በጎ ፍቃድነት በጣም ደስ ይላል። በየአመት እንሰራለን። ደስ የሚል ተግባር የተሰራ ያለው ብዙ ምንም መብላት አቅም የሌላቸው ሰዎችን ነው የሚረዳው። እና እንደኛ እንደ የካ ወረዳ እንደ የካ ክፍለ ከተማ በጣም ጥሩ ነገር እየተሰራ ነው ያለው። እኛም እርካታ ነው የምናገኘው። ለምን አዛውንቶች ተረድተው ስናይ፣ ብዙ እርካታ ነው የሚሰማን። ለእኛም ደስታ ነው። በዓላት በመጣ ቁጥር በጣም ናፍቀ ነው የምንጠብቀው ቀን ነው። ለምን በልተው የማያድሩ ሰዎች አሉ፣ አቅም የሌላቸው ሰዎች አሉ። ና በዓል እኩል ሲያሳልፉ፣ ለእኛም ምርቃት ነው። በጣምና በጣም ደስ የሚል እንትን ነው ፕሮግራም ነው ማለት ነው።